በሕማማት ውስጥ ምንድን ነው እምጸልየው ውዳሴ ማርያም ይጸለያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው። በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ፣ ድንገት ዛሬ ቤተ ክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት፣ በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና አይግባው። እንግዲህ ሰሙነ ሕማማት ስርዓቱ፣ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች፣ ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ምስጢርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደ ሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው። ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ፣ ለዛን ቀን ወይም ደግሞ የሚጨመሩ አይነት አሉ። ያቀዳደሱ ስርዓት ሁሉ ነገሩ ሕግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀረ ከዛ ውጭ መስቀል መሳለም የለም። ምእመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አምሃ በማቅረብ ዝቅ በማድረግ ባለው ሁኔታ ነው። ሕማማቱ ሁሉ ለምን ይሄ የሆነ ይሁዳም ከእሁድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊዙት ሊገሉት ያስቡ ስለነበረ ሕማማቱን በምናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል። ስለዚህ በዚህ በሕማማት ውስጥ የማናደርጋቸው፣ የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ? በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ሥርዓት ያልኳችሁ በቤተ ክርስቲያን በየዕለቱ የሚደረገው የሰብሐተ ነግህ እሱ በህማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸለይበት፣ ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚለው ውዳሴ ማርያም ይጸለያል እንደውም ህማማቱን በቤተ መቅደሱ ሥርዓቱን ስናደርስ መጀመሪያ ገና ተሰብስበን ትእዛዝ አለች። በተቀደሰች ቤተ ክርስቲያን ውስጥ በምንሰበሰብበት ጊዜ ሌሊት በምንሰበሰብበት ነግህ ላይ በምንሰበሰብበት ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ። በዛ ውስጥ ምንድን ነው የሚጸለየው ብላችሁ ካላችሁ፣ ዳዊት ነው ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መሀል የነቢያት አስራ አምስቱ የነቢያት ጸሎቶች አሉ። እንደገና ደግሞ አምስቱ መሀል የሶሎሞን አለ። እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ፣ ካልቻላችሁ በአማርኛ እንደውም መዝሙረ ዳዊት በየቀኑ ራሱ 30 30 ያህል ተከፋፍሎ 150ው መዝሙር በየቀኑ ነው መጸለይ ያለበት። ያንን ከስራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታድርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተ ክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል አራቱ ወንጌላውያት መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመሐሌ ነቢያት 15ቱና መሐሌ ዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 15ቱ 16ቱም ነቢያት አበይት ነቢያት አራቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየገብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል። ሌላ ውዳሴ ማርያም አይቀርም። ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው እንኳን ሊቀር በየቀኑ ከሰኞ ጀምሮ ያለው ይደገማል። እስተ እሁድ፣ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ሕማማት ላይ ለምሳሌ እስተ አርብ ድረስ ይደግምና ወደ የቀዳሚው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየዕለቱ ቢያንስ ያልቻለ የዕለቷን ይጸልያል። ከመዝሙረ ዳዊት ይጸልያል። ከአስራ አምስቱ ከተወሰኑት ነቢያት ጸሎት ይጸልያል። መሀል የዞ ሶሎሞንን ይጸልያል። እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያምን ስታንቀጸ ብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት፣ መልካ መልኮችን እነዚህን ለማድረግ እነዚህ ጸሎቶች ስለተወሰኑ በእነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴ ነው የምነግራችሁ። ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ፣ በምሕረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከአምስቱ ግዝት በዓላት የሚባሉ አሉ። የአምስቱ ግዝት በዓላት እነሱ ራሱን ችሎ ነው ሌላ ጊዜ ነው የምነጋገረው። ይሄ ግን ሕማማት ውስጥ ቢያንስ ስንት ልስ ገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ፣ በትንሹ በቀን ውስጥ 200 ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ፣ ጠዋት 3 ሰዓት ላይ፣ ቀን 6 ሰዓት ላይ፣ ከሰዓት 9 ሰዓት ላይ ማታ ደግሞ እንደዚሁ 11 ሰዓት ላይ። ለምሳሌ ጸልዩ በን ተጽናዛት እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ 41 ኪርያላይሶን 41 ኪርያላይሶን ስግደት ይሰገዳል። በአንድ በኩል 20፣ በአንድ በኩል 21 እየተደረገ ይሄን አራት ጊዜ እንኳን እናድርገው ብንል 164 ጊዜ እንሰግዳለን ማለት ነው። 164 ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያደርገዋል። ያውቀዋል እግዚአብሔር። በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም። ኢየሱስ ክርስቶስ ምረቱን ለሁሉ ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን አራት ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶት በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ ያቀረቡበት 6 ሰዓት ላይ የሰቀሉበት 9 ሰዓት ላይ ነፍሱ የወጣችበት 11 ሰዓት ላይ ወደ የወረደበትን በማሰብ እንኳ 41 41 ግርፋቱን በማሰብ 40 ነበር ግርፋቱ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ አራቷን ሰዓት ጠዋቷን 3 ሰዓት ከዛ ቀኑ 6 ሰዓት ቀትር ከዛ ደግሞ ከሰዓት የተባለው ተሰዓት 9 ሰዓት ከዛ ደግሞ የመቃብር ሰዓት ወይም የንዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳ ብናደረግ 164 ይሆናል። ከዛ ውጭ እንደገና በቤተክርስቲያን ስትሰበሰቡ በቤተክርስቲያን ሆናችሁ የምታስታውሱ ካላችሁ ለከሃይል እየተባለ 12 ጊዜ እንደገና በተባሪው በቀኝና በግራ የሚባል አለ፣ 12 ጊዜ እሱን ራሱ እንደው ዝም ብለን አምጥተን ወደ አራት አድርገን ብናመጣው እንኳን 48 ጊዜ ሊሆን ነው ስንወስደው። ይሄ መላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርአቱን አይደለም እየነገርኳችኋለሁ። ለማንኛውም ምን ልጸልይ ምን ልስገድ ላላችሁ ሰዎች ስርአቱና ህጉ ይሄ ነው። ዳዊት መድገም ውዳሴ ማርያም መድገም፣ የነቢያትን ጸሎት የተባለውን በየለቱ የተወሰነውን መድገም፣ ከ16ቱ ነቢያት የተቻለውን እያወጡ ማንበብ መድገም። መድገም ማለት ማንበብ ነው። ማንበብ ነው፣ ማንበብ መጸለይ ነው። ግን በተመስጦ በሥነ ስርዓት፣ በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው። አንቀጸ ብርሃንም ይጨመራል። ስለዚህ የየለቱን እየተደረገ በእንዲህ አይነት ሁኔታ ሕማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም፣ ያለ ደዌ፣ ያለ መከራ እግዚአብሔር ለትንሣኤ ብርሃን ያድርሰን። በዓለማችን ላይ ያለውን ይህንንም መከራ ሁሉ ገፎ ይውሰድልን። ስለዚህ እግዚአብሔር እሱ ከሰማይ ወረደ፣ ከድንግል ተወለደ፣ በሰላሳ ዘመኑ ተጠመቀ፣ ሦስት ዓመት አስተምሮ ስለ እኛ መከራን ተቀበለ። መጻ ወሃመ ወበሕማማቲሁ አድሃነን። መጣ ሰውም ሆኖ መከራን ተቀብሎ እኛን ልጆቹን በመከራው መከራችን ወስዶ አድሃነን። እናቷ አትለየን። ዓለምን ሰላም ያድርግልን። የልባችሁ ይፈጸምላችሁ። ለትንሣኤው ብርሃን ያደርሰን።